የልጆች አስተዳደግ ላይ ሲሰጥ የቆየው ስልጠና ተጠናቀቀ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በልጆች አስተዳደግ የወላጆችና የልጆች ግንኙነት ላይ በሐረርና በጅማ ከተማ ሲሰጥ የቆየው ስልጠና ተግባራዊ ምዘናውን ላካሄዱ ሰልጣኞች ዲፕሎማ ተሰጥተዋል። በፕሮግራሙ ላይ የክልሎች ፕሬዝዳንቶች፣ ስልጠናውን የሰጡት እህት አጥናፏ ብርሃኑ ከኖርዌይ እና የአጥቢያ መሪዎች፣ የቤተ እምነት ተወካዮች ተገኝተዋል። ሰልጣኞች ለስምንት ሳምንታት በየአጥቢያዎቻቸው ወላጆችን ሲያሰለጥኑ መሆኑ የቆዩ ሲሆን የኢንተርናሽናል ቻይልድ ዲቨሎፕመንት ሰርተፍኬት ተሰጥቷቸዋል። ከተጠናቀቀው ስልጠና ጎን ለጎን በድሬዳዋ አዲስ ስልጠና የተጀመረ ሲሆን በቀጣይ በሌሎች ክልሎች ለመስጠት የታቀደ መሆኑን ከአገልግሎት ክፍሉ ያገኘነው መረጃ ያመለክታል። የመሪዎችና የአገልጋዮች ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምስራቅ ሸዋ ክልል በአዱላ በካ እጆ ክላስተር የመሪዎችና የአገልጋዮች ስልጠና ተካሄደ መስከረም 14ና 15 2018 ዓም ከ30 ጥቢያ የተወጣጡ 150 መሪዎችና አገልጋዮች ተገኝተዋል። የክልሉ ፕሬዚዳንት መጋቢ ፍቃዱ አርገኔ ሰላምታ በማቅረብ የእንኳን ደህና መጣችሁ መልእክት አስተላልፈዋል። በመቀጠል መጋቢ ሽመልስ ጠጂ ጴንጤቆስጣዊነትና የጴንጤቆስጤ መሪዎችና አገልጋዮች በሚል ድረስ ለሁለት ቀን ስልጠና ተሰጥቷል። በስልጠናው ተሳታፊ የሆኑ አገልጋዮች ጌታ መልካም ጊዜ እንደሰጣቸው ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የማዕከላዊ ምዕራብ ሸዋ ክልል የኦላንኮሚ ሙሉ ወንጌል አጥቢያ ቤተክርስቲያን ከ200 በላይ ለሚሆኑ ተማሪዎች የትምህርት ቁሳቁስ ድጋፍ አደረገች። መስከረም 11 2018 ዓ.ም ማዕከላዊ ምዕራብ ሸዋ ክልል የኤጀርሳ ላፎ ወረዳ በኦላንኮሚ ከተማ የምትገኘው አጥቢያ ምዕመን እና የመንግስት ኮሚኒኬሽን ኃላፊዎች ተገኝተዋል። የቤተክርስቲያኗ የመሪዎች ሰብሳቢ የሆኑት ወንድም ቦረና ወርቁ መጽሐፍ ቅዱስ ከመቀበል ይልቅ መስጠት ደስ ያሰኛል፣ ሌሎችንም እንደ ራስ መውደድ መጽሐፍ ቅዱስ ካለን ነገር ዶዎችን መደገፍ ስለሚነግረን ይህንን አድርገናል። ለመደገፍ ፈቃደኛ የሆኑትንና በሀሳብና በገንዘብ ከፍተኛ አስተዋጽኦ ያደረጉትን ወገኖች አመስግነዋል። የኦላን ኮሚ ሙሉ ወንጌል አጥቢያ ቤተ ክርስቲያን መጋቢ የሆኑት ዋግጀራ ቡሊታ የእግዚአብሔር ቃል የሚያስተምረንን የተራቡትን መመገብ፣ ማጠጣት፣ ዶዎችን ማገዝና ለታማሚዎችና በእስር ቤት ላሉት ጭምርት ሀሳብ ያደረገ በመሆኑ እኛም በጌታ እርዳታ ድጋፍ አድርገናል ሲሉ ገልጸዋል። አያይዞ ኦላን ኮሚ ከ ዜሮ አንድ ና ዜሮ ሁለት ቀበሌ ና በገጠር 06 ቀበሌ ተወጣጡ በአጠቃላይ ለስምንት ቀበሌ ከሁለት መቶ በላይ ለሚሆኑ ተማሪዎች የትምህርት ቁሳቁስ ድጋፍ መደረጉን ተናግረዋል። ድጋፍ የተደረገላቸው የተማሪ ቤተሰብ ስለተደረገላቸው መልካም ነገር ቤተክርስቲያንን አመስግነዋል። የመጋቢና የወንጌላዊ ሹመት ስነስርዓት ተከናወነ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የጎሮ ሰፈር አጥቢያ የመጋቢና የወንጌላዊ ሹመት ስነስርዓት ተካሄደ ሁድ መስከረም 11 2018 ዓ ም በሹመት ስነስርዓት ላይ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ፕሬዝዳንት የክልሉ ፕሬዝዳንት ና ጥሪ የተደረገላቸው እንግዶች ተገኝተዋል። የጸሎትና የዝማሬ ጊዜ ተካሄደ ሲሆን በክልሉ ፕሬዝዳንት በመጋቢ ፋሲል ተክሉ ዮሐንስ ወንጌል ምዕራፍ 14 ያለውን ቃል በመጥቀስ አተታው እንዲታወቁ በሚል ርዕስ የእግዚአብሔርን ቃል አካፍለዋል። በቤተ እምነቷ መተዳደሪያ ደንብ መሰረት ሙሉ ጊዜያቸውን ሰጥተው በእይታ ላይ ለነበሩት እጩ መጋቢ ጌታውን ሰለሞንና እጩ ወንጌላዊት መሰረት ባየሳ በቤተ ክርስቲያኒቱ ደንብ መሰረት እግዚአብሔር ለጠራቸው ጥሪ እውቅና የመስጠት ስነስርዓት ተከናውነዋል። በቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻው የሹመት ስነስርዓቱን አስፈጽመዋል። በስነስርዓቱ ላይ እንደተገለጸው ወንጌላዊ መሰረት ባየሳ በስነ መለኮት የመጀመሪያ ዲግሪ ያላቸው ሲሆን በነበራቸውም የአገልግሎት ቆይታ ወንጌልን በድፍረት በመስበክ ህብረቶችን በመትከልና በማደራጀት ተሰማርተው እያገለገሉ የሚገኙ መሆናቸው ተገልጸዋል። በተመሳሳይ መጋቢ ጌታውን ሰለሞን በኮምፒውተር ሳይንስና በስነ መለኮት የመጀመሪያ ዲግሪ ሲኖራቸው በስነ አመራርና በመጽሐፍ ቅዱስ የአዲስ ኪዳን ጥናት የማስተርስ ዲግሪ ያላቸው ሲሆን በአገልግሎታቸውም በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ዋና ጽህፈት ቤት በህዝብ ግንኙነት ክፍል ኃላፊነት ኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪምና ኮሌጆች በማስተማር ያገለገሉ የነበረ ሲሆን በአጥቢያውም በዋናነት በልጆች በታዳጊ ተወላጆች እና ወጣቶች አገልግሎት ላይ እያገለገሉ እንደሚገኙ ተገልጸዋል። በመጨረሻም በመጋቢ ለወየው ስንሻው በመመራት ለተሿሚ አገልጋዮችና የትዳር አጋሮቻቸው በመጸለይ ተጠናቀዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምዕራብ አዲስ አበባና ና አካባቢው ክልል የኦሊሶ ና ቱሉ ቦሎ ክላስተር የመሪዎች ስልጠና ተካሄደ። በኦሊሶ መሀል ከተማ አጥቢያ ለቤተ ክርስቲያን መሪዎች ና ሙሉ ጊዜ አገልጋዮች የሁለት ቀን ስልጠና መስከረም 13 ና 14 2018 ዓ.ም ተካሂደዋል። የክልሉ ፕሬዚዳንት የሆኑት መጋቢ አእምሮ መልካሙ በመገኘት የእንኳን ደህና መጣችሁ መልእክት በማስተላለፍ የስልጠናውን ዓላማ ገልጸዋል። መጋቢ ፍሳሐ ተስፋዬ የቤተ ክርስቲያን ተከላ ና እድገት በሚል ርዕስ ስልጠናውን ሰጥተዋል።